አንበሳ ያለበት ጊዜ ውስጥ ላይ ብቻ አላውቅም። እስኪ ሶስት ሰው ሶስት ሰው እስጢፉ፣ እስጢፉ የኔ አባት ችግር የለም። እንደፈለግክ በል። በቅጭላለው ሞድሬተር ሰጣለሁ ላክልኝ። አንዱ አባ

እናንተ ልጆች ምንድነው? እኔ አስቀጡ እንጂ እነዚህ ልጆች ልታስቀጧቸው? ኧረ አንተ ኧረ ጦርነት ነው በዱላ ምናምን ቆይ ቆይ ትሪፕል ሲመጣ አሁን ደብል ነው። ደብል ሲመጣ ትይዋለሽ እሺ ደብል ታ እያደረጋችሁ እናንተ ጋር ያሉት ግን እስኒች ሚኪዬል እስኒች ደብል ላይ እንኳን የሆነ ነገር እኔ ጊፍት ደብል ነው፣ በሁለት ያባዛል። አረ ደብል ነው፣ ደብል ነው። ደብል ታፕ እያደረጋችሁ፣ ደብል ታፕ። እኛም ቀን እኛ እሱን እናሸንፈው ሴት መሆን አለበት እንዴ? አረ በማርያም ተው። ግን እኔ እኮ ሴት ሲሆን ነው እኛ የምናሸንፈው መሰለኝ። በቃ ህዝብም እሱን ነው የሚፈልገው። ትቀጣላችሁ እንዴ? ሴት ሆነ

ቡራ ዩቱብ ሰራለሽ እንዴ አብ ምሎ አይ፣ የቡታጅራ ልጅ እያለኝ እኮ ነው ጀረስ በዚህ ተደውሎልኝ። ኦኬ አራሱ አንዳንድ አበባ፣ እስቲ ትሪፕሎን እንኳን እናስጀም። አበባ ነው ልጁ፣ ቆንጆ ነው፣ ገርፍሬንድ አለው ጠይቅልኝ እስኪ

እራሱን አንተ መድኃኔዓለም ለምን ቀደምኩ እኮ አንተ ምን ውስጥ ነው የገባነው? ብዬሽ እማላውቀው እንዲወርዳል ስማቸው የማላውቃቸው ነገሮች ይመጣል።

የምግብ ኮንተንት የምትሰሩት ናቸው። አውቀሽናል አውቀሽናል። አይ አይደለ የት ነው እንትን የማውቃቸው እያልኩ ራስን እየጠየቅኩ ነበር። ነው አይ እንበላለን አንወፍርም። እመቤቴ ነው እጄ ከሳ። ክርስቶስን እማነሳበት ነው ወይ እዛ ከኔ ወፍራም እዚህ ምግብ ላይ ስትበይ የሆነ ጸበኛ ነው ማለት ነው ማኒ አራ አይቲ ነው ጸበኛ ለዋ ነው ለካሜራማኑ ምናምን ይገጫዋል አይና ታዲያ ለምንድን ነው እታውቃለህ? ሊያጨው ነበር። በቃ የሆነ የሚጠቃቀስ ምናምን ከፈለገ ነው እንጂ ከባድ ሰው። ደስ የሚል ኮንተንት ነው። ሺህ ነው ነው አያት አካባቢ ነው። አይ እንገናኛለን። እኔ በጣም አሪፍ። እንደዛ ከሆነማ ጥሩ ነው። ችግር የለም። አበላለሽ እንዴት ነው? ኖርማል ነው። እንሞክራለን፣ አንድ ቀን ችግር የለም። ኢንቦክስ እናውራለን። አባት እንዳያስደብርሽ ግን አና ክርስቶስን